ሰብስክራይብ ላደረገ ይሄን እንሸልማለን ማለት ነው። ዛሬ ምን ቁጭ ብዬ እንደዚህ የምሰራው ነገር ስራ ማጣት ወይ ፊት ይታወቅ እኮ ነው። ደቂቃው ከአስራ አምስት እስከ ሀያ ደቂቃ ነው። እኔ ደግሞ ከሁለት ደቂቃ አያልፍም። ውዴት ታዩኛላችሁ። እዚህ እናንተ ፋሚሊ ከውስጥ ባል ድምፄን እየሰማ እየተቆጣኝ ምንድን ልጅ የሚለፈልፈ ምናምን ይላሉ። በቃ በመስኮት ዘልዬ እገባለሁ ማለት ነው። ለምድ የማውራችሁ ባይዘዌ፣ ግን በጣም በጣም በጣም አእምሮን እየነካዋል። ሄሎ ሰላም ነው፣ ሁሉ ሰላም ዩቱብ አደ ዩቱብ ቪዲዮ ይሰራለሁ ብዬ ራሱ ማድረጉ ራሱ ከባድ ነው። ይሄ ምሬ ነው። ትናንት ሰርቼ ደግሞ ዛሬ እየደገምኩ ነው። ፋሽን ይሄ ስለሆነ በነገሩ ብርም የሚያስገኝ ባገኝ ደስ ይለኛል። ደስ ይለኛል። ሰብስክራይብ ብታደርጉ እና ብር ባገኝ ደስ ይለኛል። ግን ደግሞ ምንም ነገር የለም እና መከራዬን አይቼ እኮ ምን ሶስት ቪው ምናምን እኮ ነው። አይታይ ግን በቃ ምን ቁጭ ብዬ እንደዚህ የምሰራው ነገር ስራ ማጣት ነው ወይ ፊት አይታወቅም ወይ አያውቁኝ። እንዴት እነሱ ሲዩኝ፣ እንዴት ታዩኛላችሁ እስኪ እናንተ ራሱ? ኧረ በስመ አብ። ደግሞ ማለት ሌሎቹ ቪዲዮ ምናምን ሲሰሩ አይታችኋቸው ከሆነ ደቂቃው ከአስራ አምስት እስከ ሀያ ደቂቃ ነው። የእኔ ደግሞ ከሁለት ደቂቃ አያልፍም። ወይ ሁለት ደቂቃ ወይ አንድ ደቂቃ ነው። ይሄ ደግሞ በጣም ነው የሚደብረው። ለምን ደግሞ የማውራችሁ ባይዘዌ ግን በጣም በጣም በጣም አእምሮዬን እየነካው ያለ ነገር አለ። ይሄድ በእናት ይጮኻል። በጣም በጣም አእምሮዬን እየነካው ያለ ነገር አለ ምን መሰላችሁ? ስንፍና ምናምን የሚባል ነገሮች ያጠቁ ይመስለኛል። ድምጼን እየሰማ ማለት ንገራችሁ ፋሚሊ ከውስጥ ማለት ድምጼን እየሰማ እየተቆጣኝ ምንድን ልጅ የሚለፈልፉ ምን ይላል ሩ ቪዲዮ ፖስቱ ፖስት አርጉ ደሞ ለመካኒ ሞቲቬሽን ሄደ ያልሆንኩት የህይወት ታሪክ ሊቀር ከሀያ በላይ ቲክቶክ አካውንት የከፈትኩኝ ሁሉም ከአንድ ሺህ ያላለፉ ሁሉንም ደግሞ የደለጥኩ ሁሉንም ነው የደለጥኳቸው። በዘዊ ከስንት እስከ ስንት ያለው መሰራች ሁሉንም ስል ወደ ሀያ ቪዲዮ ንስንብዬ ነበር ፖስቸ ነበር እና ከሀያዎቹ ስንት አንዱ አንድ 800 ፎሎር ደርሶል። የሆነ ኢፌክት አለ ማለት በኢፌክቱን እየሰራው የሆነ እንደ እንደ ጨዋታ አይነት ነው የቲክቶክ ኢፌክት ካወቃችሁት፣ እንደዛ እየሰራው እሱ ካሁሉም የተለየ ሰባሽ ታየል ማለት ነው። ሰባሽ ሲታይል ያገኘሁት ደስታ ለነግራችኋቸው በጣም ተደስ ጀምራል። ፈመስኩ በቃ ከዚህ በኋላ ፊቴ የተለመደ ምናምን ብዬ ሳልጨርስ ምንም ፎሎሮ አላልቃል። ምንም ምንም ምንም እግር ኳስ ሞክር ያለው፣ እንደዚህ አስቂኝ ነገር ለመስራት ሞክር ያለው፣ ብዙ አይነት ነገር ለመስራት ሞክር ያለው፣ ዶንት ጊቭ አፕ የሚለው ኮመንት ብዙ ጊዜ ይሰቆልኛልና እኔም ደግሞ እሱን እየተገበርኩት ይመስለኛል። ታይዘው ደግሞ እንደዚህ ሳውራው ነው አብዛኞቻችሁ ወይ ምን ያህል ለፍቶ ነው አንተ ጎበዝ ነው ተስፋ ይቆረጥ ምን ትሉት ትችላላችሁ። እንደኔ ተስፋ ቆራጭ ደግሞ ይል የሆነ ነገር ጀምራለሁ ጋር በጣም ራል አልጨርስም። ጀምራለሁ እንጂ አልጨርስም። እስካሁን የከፈትኳቸውን ቲክቶክ አካውንቶች በአንዱ እንኳን ቀጥዬበት ቢሆን እርግጠኛ ሆኜ ነው፣ አንድ ፐርሰንት ነው የምነግራችሁ ወደ ሀምሳ ሺህ ምናምን ፎሎወር እንዲኖረኝ ይችል ነበር። ግን እንደዚ አይደለሁም። የሆነ ሰዓት ልቤ ብሪክ እና ቶቶሎ ሰራለው ከዛ የሆነ ሰዓት ደሞ አቆማል። ደሞት ቶክ ታቃላችሁ፣ ካቆማችሁት ይረሳችሁ። ስለዚህ ሳያቆመ ከስራለሁ በዛው እንትን እላለሁ ማለት ነው። እና እሱ ምናምን በጣም ጎድቶኛል። በጣም በጣም ጀምሮ ለመጨረስ በጣም ትልቅ ትልቅ አሁን ራሱ ማለት ይሄ ዩቲዩብ ራሱ ስንት ከፍቻለሁ መሰላችሁ? ባይዘዌ ዩቲዩብ ግን ሶስት ነኝ ከፈትኩት ሶስት ነኝ አላሻችሁ አላሻችሁም፣ ሶስት ዩቲዩብ ቻናል ከፍቼ ነበረ። ከሶስቱ አንዱ አላሻችሁ ኢሜል አካውንት የጠፍቶብኝ ሜል ኮድ ጠፍቶብኝ በዛው ጠፍቶ ቀር አለ አካውንቱ። አየዋለሁ ሰርች አድርጊ እኔ ግን አላንቀሰቅሶ ወደ ዘጠኝ መቶ ሰብስክራይብ አለው። ወይኔ ነው ላችሁ፣ ወይኔ በጣም ሊነደደኝ ያ በጣም በጣም ምፈልግ ማለት ዘጠኝ መቶ አንድ ሺህ ሞኔታይዝ ድሮን ትንሽ ነበር ይቀረኝ ግን ምን ይደረጋል አሁን ያላንቀሳቅሶ ማለ ግን 986 ምናምን አለ የሆነ የፊልም ከቲክቶክ አምጥቼ ፖስቼበት ነበር፣ 50 ሺ ቪው ነበረው እና በሱ ነበረ በጣም ሰብስክራይብ ጨምሮ። ከዛ አንድ ሺ ሳልገባ ተቋረጠ ማለት ነው። በዛ ጠፍቶ ቢቀራ ሌላ ከፈትኩኝ። ስንት ነበረው? አልዘክሳችሁም። ዘጠኝ ዘጠኝ ሰብስክራይብ ነበረው። እሱንም ባዩ ባዩ ቪው የለውም በቃ የራሱ ጉዳይ ብዬ እንትን አልኩት። ከዛ ደግሞ የመጨረሻው አሁን ይህንን ቪዲዮ የምለቅበት ነው ይህንን ቪዲዮ የምለቅበት ደግሞ አዶኒ ፊልም ብዬ ፊልም ለመስራት ነበር የከፈትኩት። ዋይፋይ የሆነ ሳዘጋ እና አንዱ ሶስት ሳምንት ምናምን ሳይከፈል ቆየ። በዛ ምክንያት ፊልም የሚባለው ልቤ በጣም ሞልቶት የነበረ ውርዳድ ና ታውኩት ማለት ነው። አሁን ደግሞ ሳይ የሆነ አዶናይ እና አሁን ግቡ እና እዩት ከፈለጋችሁ አዶናይ፣ ምን ተፈጠረ ምናምን ብዬ የሰራት ያቺ አንድ ነጥብ ስምንት ሺህ ሰው አያት። አንድ ነጥብ ስምንት ሺህ እየሰማችሁ ነው። አንድ ነጥብ ስምንት ሺህ። አንድ ሺህ ስምንት መቶ ነው የሚባለው፣ አንድ ነጥብ ስምንት ሺህ ይባላል። እናንተ እኮ አላታስተውሉም። አንድ ሺህ ስምንት መቶ ድሩ አንድ ሺህ ስምንት መቶ ብዩ ምናምን እንትን አለ። እሷ በጣም ትንሽ ሰብስክራይብ ከፍ አይ ሐምሳ ደርሰናል በይዘው። ይሄ ሐምሳ ሰብስክራይብ ገብተናል። ሐምሳ ጥሩ ነው ምንም አይልም፣ ምንም አይልም። ሐምሳ ገብተናል እና ደግሞ ጎበዝ እየሆንኩ ይመስለኛል። ማለት አሁን እንትን ማዘሯን እሪ ብዬ ነው ትራይፓድ አስገዝቻታለሁ እና እሱ ግዴታ እስካላ ድረስ መስራቴ አይቀርም። እናንተ ባታዩትም ሰብስክራይብ ባታደርጉም እኔ መስራቴን አላቀውም እና

ይሄ በጣም ክሬዚ የሆነ ነገር ነው ክሬዚ ነገር ነው መስራት እየፈለጉ አለመስራት ሰሞኑን ቦስጣለሁ እያስባል ሰሞኑን የሚሄድበት ምንም ስለሌለ ንቦስጣለን እናንተ ሰብስክራይብ አድርጉ ማለት አሁን ሁሉ አውርቼ ሶስት ሰዎች ብታዩ ሶስታችሁም ሰብስክራይብ አድርጉ አስር ሰው ቢያዩ አስራችሁም ሰብስክራይብ አድርጉ ሀያ ሰው ቢያዩ ሀያችሁም ሰብስክራይብ አድርጉ ለማበረታታት ከጠራችሁ ማለት ነው እነዛ ድ ረዳለኝ ብርዱን አልችለውም የሚል እየበረደኝ ነው እንደዚህ በጣም ጋይሶች ቆልፎታል። ቪዲዮ እየሰራሁ ነው ምናምን ስላቸው ቆልፎታል። እና በረንዳ ላይ በሚል ልግባ ባሻውነሽ በቃ፣ በመስኮት ዘልዬ እገባለሁ ማለት ነው። ይሄ መስኮት አለ፣ ዘልዬ እገባለሁ። ሁለተኛ ፎቅ ላይ ነው ያለነው። ሁላችሁንም በጣም ነው የምወዳችሁ እና ደግሞ ሰብስክራይብ አድርጉ። ምን እንደምሰራ እያወቅኩ አደለም። ገዙኝ። እና ደግሞ ሰብስክራይብ ላደረገ አንድ ሰብስክራይብ ይሄ ሊሰጠው ሰብስክራይብ አድርጉ። ይሄ እናንተ ነው። ሰብስክራይብ ላደረገ ይሄን እንሸልማለን ማለት ነው። ዛሬ ው ሰብስክራይብ እያደረጋችሁ በረከታችሁን ተቀበሉ ማለት ነው። ስሰክስ የማዘር ያዝልይ ብላይ ልገዛ ነው እንትን ይሄ ሽንኩርት ዘይት አልቋል። እሱን ለመግዣ ነው። ኧረ፣ ምንድን ነው ይሄ ቪዲዮ ማቋረጥ አቃተኝ። ወንዶች እጠብቃለሁ፣ እዚህ ቪዲዮ ብዙ ሰብስክራይብ እንደምታደርጉኝ እጠብቃለሁ።